ሰላም እንዴት ናችሁ? ዛሬ ሰዎች ለምን የሀሰት አድራሻ ወይም የሀሰት ስም በማህበራዊ ሚዲያ ይጠቀማሉ በሚለው ዙሪያ ነው የምናገረው። እንዳያችሁት በፌስቡክ፣ በተለያዩ የማህበራዊ ሚዲያ መገናኛዎች፣ በቲክቶክም በሌሎችም የመገናኛ መስመሮች ሰዎች ትክክለኛ ስማቸውን ደብቀው ወይ ወንድ ሆነው እንደ ሴት ወይም ደግሞ በሌላ በማያውቁ ሰው ምስል ካልሆነም ስሙን ዩዘርኔም ብሎ ቁጥር ሰጥተው አንዳንዶች ደግሞ ምንም ከራሳቸው ጋር የማይገናኝ ሃይማኖታቸው ሁሉ ቀይረው አንዳንዶች ደግሞ ብሔራቸውን በማይገልጽ መንገድ ለምሳሌ የሆነ የሚቃወሙት አይነት ልማዳዊ አካሄድ ያለበትን ማህበረሰብ የዛን ሰው የሚወደውን ነገር አድርጎ አስመስሎ ማቅረብ በዛ ላይ በመታየት የተለያዩ ሀሳቦችን የሚሰጡ ሰዎች ማህበራዊ ሚዲያ ላይ ታያላችሁ። እነዚህ አንድ በማህበራዊ ሚዲያ ላይ ጥናት በሚያደርግ ድርጅት እንደታየው ከነሱ ውስጥ በጣም ጥቂት ዜሮ ፐርሰንት ዜሮ ነጥብ ምናምን ምናምን በነጠብጣብ የተቀመጠ ፐርሰንት ላይ ያሉት አንዳንድ ታዋቂ ሰዎች ተጽዕኖ ፈጣሪ የሆኑ በጣም የሚታወቁ ወይ ስልጣን ያላቸው ወይ እውቀት ያላቸው በትልቅነት የሚታወቁ ሰዎች አንዳንዴ ራሳቸውን ደብቀው የሚጠቀሙበት እንደ አርቲስቶች ያሉ የሚጠቀሙ እንደሆነ ነው የሚያሳየው። ከዛ በሚቀጥለው ደግሞ ወደ ሁለት ፐርሰንት የሚሆን ነገር ያስቀመጣቸው ደግሞ የጸጥታ ሰራተኞች ራሳቸውን መግለጥ የሌለባቸው ወይ እንደ ደህንነት ያለ ወይም ደግሞ የሌላ ሀገር የስለላ ድርጅት ውስጥ የሚሰሩ እንደዛ አይነት ሰዎች ራሳቸውን ደብቀው ሊጠቀሙ እንደሚችሉ ጥናቱ ያስረዳል። ከሰማንያ አምስት ፐርሰንት በላይ የሆነው ሰው ግን ራሱን ደብቆ የሚጠቀመው ምን ብሎ ነው ያስቀመጠው? አንዳንዱ ማንነቱ ቢታወቅ ስጋት ስላለበት ነው። በአብዛኛው ግን የማያምንበትና ትክክል ያለሆነ ነገር ለማድረግ እንዲመቸው የሚል አይቻለሁ። ይህ ማለት ለመሳደብ፣ በእኛ ሀገር ብንወስቶ ብልግና ለመናገር፣ ሰውን ስም ለማጥፋት፣ ለማንቋሸሽ፣ ተገቢ ያልሆነ ዝሄርን ወይም ብሔርን ወይም ሃይማኖትን የሚነካ ነገር ለመናገር እንደዚህ አይነት ነገሮችን ሰው አእምሮና ሞራል የማይቀበላቸውን ነገሮችን ለማድረግ ሲፈልግ ሰው ማንነቱን ይደብቃል እና አሁን በእኛ አገር እየታየ ያለው የመንግስት የማህበራዊ ሚዲያ ሰራዊት የሚባሉት ራሳቸውን ደብቀው ሀያና ሰላሳ አካውንት ይከፍታሉ። ከዛ አንደኛው ላይ አንዱ ይሞግታል፣ አንደኛው ራሱ ሰውዬ የእሱ አጋዥ ሆኖ ይከራከራል። የሆነ ነገር እውነት ጭብጥ ያለው ነገር እንኳ ብትናገር መንግስትን የሚመለከት ነገር ከሆነ እነዛ፣ አንድ ሰው ነው ግን የሚሞግት እኮ በሀያ አካውንት በተለያየ ስም እና ይሄ እንደዚህ ነው እኛም እናውቃለን እንደዚህ ምናምን እያለ አንዱ የተቃወመውን ነገር በመደገፍ እሱን ላይክ በማድረግ እንደዚህ የሰዎችን መረጃ ለማፋለስና ትክክለኛው ነገር እንዳያውቁ ይጠቀማሉ። ማለት እነዚህ ያው ተቀላቢዎች ስለሆኑ ይሄን ነው አድርጉ የተባሉት የሚታዘዙት በአንድ ማዕከል ነው። በየአካባቢው እንደ ድሮ የወጣት ማህበር የምናምን የምናምን ፎረም ምናምን የሚባሉት እነሱ ወሬ ነበር የሚለቃቅሙት የአሁኖቹ ደግሞ ቁጭ ብሎ ሶሻል ሚዲያ ላይ ትክክለኛ የሆነን መረጃ ሀሰት ማስመሰል ነው የሚሰሩት። እና የእነሱን መንግስት ወይም ደግሞ የእነሱን አለቃ የነካ የመሰላቸውን ሰው በተለያየ መንገድ ያን ሰውዬ ማጥቃት ነው ዋና ስራቸው። እና ማህበራዊ ሚዲያ ላይ አንዳንድ ሰዎች ለም ብሎ ካረከኝ ምናምን ይሉኛል እኔ አንድ አፕ አለ። በገንዘብ ነው አፑ ሚጫ፣ ነው ገንዘብ ይከፈልበታል። በሱ ላይ እሱ አፕ ላይ ሰዎች ሁሉም ሰው አይደለም፣ እንደዚህ የምትጠራጥሯቸውን ሰዎች ስሰጡት፣ አፑ የት ሀገር ሆኖ ወይ በኮምፒውተር ወይ በላፕቶፕ ይሁን በምን ይሁን ወይ ደግሞ በስልኩ ወይ በአይፓድ በምን ሆኖ ያን ነገር እንደጻፈው ይናገራል። አንዳንድ ጊዜ የስልክ ቁጥርም ያወጣል። ስለዚህ አንድ ሰው አንድ ቦታ ላይ ሆኖ ጭራሽ ቢሮ ሁሉ ሳይከፈትላቸው አይቀርም። አንድ ቦታ ሆኖ ተመሳሳይ ነገር በአንድ ጊዜ እንዲያደርጉ የሚል ይሄ ሁሉ የማረገው ነገር ትክክል ስላልሆነ ሸፍኑልኝ አይደል? ሌላ የሚሳደቡ ሰዎች ናቸው። የሚሳደቡ ሰዎች ሞራል የሌላቸው ሰዎች ናቸው። እኔ አሁን ምስሌን እያሳየኋቸው ነው ምነግራችሁ። ስሜ ትክክለኛ ስሜ ነው የነገርኳችሁ። መጠየቅ እፈልጋለሁ መጠየቅ ይፈልጋለሁ። በማድረገው ነገር ላይ በሞራልም መጠየቅ ይፈልጋለሁ፣ በህግም መጠየቅ ይፈልጋለሁ። ሰዎችን የሚጎዳ ከሆነ ከዛ እኔ ደግሞ ላለመጠየቅ እጠነቀቃለሁ። ስርዓት አከብራለሁ፣ ህግን አከብራለሁ። ስናገር ግን በሆነ በፌክ አካውንት ገብቼ የፈለጉትን ነገር ምጽፍ ማወራ ምናምን ከሆነ አንደኛ ለኃላፊነት ያል ብቁ ሰው አይደለውም። እኔ እኔ በመሳሳቴ ሁሉም ሰው መሳሳት የለበትም። እኔ ስሜት ውስጥ ስገባ ሰው ሁሉ ስሜት ውስጥ መግባት የለበትም። እኔ ስቆጣ ሰው ሁሉ መቆጣት የለበትም። ስለዚህ በእኔ ነው ማለቅ ያለበት የእኔ ችግር እንጂ ሌሎች ሰዎችን መንዳት የለብኝም፣ በሐሰተኛ መንገድ። ሁለት ደግሞ ለተደበቀ ዓላማ፣ እኔ ለሆነ ለማገኘው ጥቅም ወይም ደግሞ የሆነ ሰው ለሚያገኘው ጥቅም ለዛ ብዬ ሰዎችንም ማታለል የለብኝም። ስለዚህ ፊት ለፊት እናገራለሁ። ትክክል ያለው ከሆነ እገሰጻለሁ። ሰዎች ሲቆጡኝ መለሳለሁ። ሰው ነኝና ሰው በሰው ይሞረዳል። ራሳቸውን ደብቆ ግን የፈለጉትን ነገር የሚሉ ሰዎች አንደኛ ወንጀለኞችም ናቸው፣ ወንጀለኞች ናቸው። ሰው ፊት ፊታቸውን ገልጾ ለመናገር የሚያበቃ ማንነት የሌላቸው ሰዎች ናቸው። ያፍራሉ በማንነታቸው። ስለ ዘር አደለም ማውራው፣ ስለ ሃይማኖት አደለም ማውራው፣ ስለ መማር አለመማር አደለም ማውራው፣ ስለ ሰውነት ነው ማውራው። ሰው ያልሆነ ሰው ነው የሚደበቀው። ቅድም ካልኳቸው በጣም ጥቂቶች በምክንያት ከራሳቸውን ከደበቁ እነሱም በእርግጠኝነት ይሳደባሉ፣ ሰው ያዋርዳሉ፣ ወይ ደግሞ የሆነ ነገር ያጨረብራሉ ብዬ አላስብም። ይሄ አብዛኛው ግን አብዛኛው ግን አንደኛ የሞራል ውድቀት ምልክት ነው፣ ራስን መደበቅ። ራስን ምደብቅበት ኢትዮጵያ ውስጥ ሆነ ፖለቲካ ምናምን የምትሳተፍ ከሆነ ኦኬ ራስን ብደብቅ ለደህንነት ፈርተህ ነው ይህን ያህል ከፈራ ተወ በቃ ከፈራ ተወ ራስን መግለጥ ካልቻልክ ሌላ ሰው የምታነሳሳ ከሆነ ሌላ ሰው ስለምን ይሞታል አንተ ራስን በማንኪያ መቅመስ የማትፈልገውን ነገር ሰው ለምን መከራ እንዲሸከም ትፈልጋለህ ከወሰንክ ራስን አሳይተ ነው መናገር ያለብህ ደግሞ ማጠፋቸውም እኮ አሁን ያልኩህ ሀብ እነሱም ይኖራቸዋል ማን እንደሆንክ ያውቃሉ አንተ ደብቀን ብትናገር ወይ ዝም ማለት ነው ወይ መናገር ነው ዋናው ነገር የምትናገረው ነገር እውነት ነው ወይ? የፈለገ መዘዝ ያምጣብህ፣ እውነት ነው ወይ? እውነት ከሆነ መዘዙን ለመቀበል መዘጋጀት አለብህ። ውሸት ግን ውሸት ነው፣ ገለባ ነው። ገለባ ምንድን ነው? እናም አንድ ሰው ሰው የሚባለው ሙሉ ሰው ለሚያደርገው ነገር ኃላፊነት መውሰድ አለበት። እኔ ስህተት ከሰራው በራሴ ላይ በቤተሰቤ ላይ በመስሪያ ቤቴ ላይ በሆነ በሀገሬ ላይ ስህተት ከሰራሁ ቅጣቱን ለመቀበል መዘጋጀት አለብኝ። እስከምችለው ከራከር ይሆናል፣ ህጉ ግን ያ ያስጠይቃል ካለኝ በህግ መጠየቅ መቻል አለብኝ። ካልሆነ አካውንታብሊቲ የሌለበት ህይወት ምንድን ነው ትርጉሙ? ሁሌ ልክ እንሆን እኮ አይደለም። ልክ ሳንሆን መጠየቅም መልመድ አለብን። አንተ ዘረኛ መሆን እንዳይታወቅ የሆነ ብሄር ለመስደብ በሆነ ኮድ በተቀጣጠለ ስም ትናገራለህ በቃ ይውጣ ዘረኝነት ይታወቅ ፀሐይ ሙቆ አንተ የሆነ ሰው ሃይማኖት ምጠላ መሆንህን ለማወ የሰው ሃይማኖት ለመስደብ ሌላ ሃይማኖት መስለ ከምትታይ ይውጣ በቃ ምጠላ መሆን በይፋ ይታወቅ በሽታም ይታከማል በዛው ውሸታም መሆንህም ይታወቅ ሌባ መሆንህም ይታወቅ አጨርባሪ መሆንህም ይታወቅ ለምን ራስን ትደብቃለ ካልሆንክ ኦኬ በሃይማኖት በምናም ምክንያት የሚከለክል ነገር አለ። ቶ በቃ አንተ ሃይማኖት የሚከለክል ከሆነ ምንም እዛ ውስጥ ለምን ትገባለህ? በቃ ቶ። እና በፌክ ኔም የምትጠቀሙ ሰዎች አንዳንዶቹ ለምንድን ነው መልስ ማሰጠኝ ይላሉ። ማን ነህ ብዬ መልስ ልስጥ? ምክንያቱም በራስ የምታፍር ሰው ነህ እኮ ማንነትህን ባይ ፊት ለፊት ሆን ብትቆጣኝም ብትሰድበኝም ምንም ብትለኝ ኦኬ፣ የሆነ ስሜት የሆነ የተቀየመው ነገር አለ ወይ፣ የሆነ ቦታ አስቀይሜው ይሆናል ልል ይችላሉ። ማንነትን ለማላቅ ሰው እንዴት መልስ ልሰጥ እችላለሁ? ሌሎችስ እንዴት መልስ ይሰጣሉ? በራስ ማፈር ነው ይሄ፣ በራስ ማፈር። በራሳችሁ ካላፈራችሁ ካላፈራችሁ፣ እራሳችሁን ገልጻችሁ ፎቷችሁን እያሳያችሁ ስማችሁን ሳትደብቁ አስተያየት ስጡ። አይ እንፈራለን፣ ስጋ ለምትል ከሆነ ተዉት፣ በቃ አትስጡ አስተያየት። ዝም ብላችሁ ተከታተሉ። ሰውንም አትስተቡ፣ ሰውንም አታመስግኑ። ፌክ የሆነ ማንነት በሰው ፊት ለመቆም አያስችልም። ምክንያቱም እኔ ስናገር አብሮኝ ያደጉ ሰዎች አሉ፣ አብሮኝ የኖሩ ሰዎች አሉ። ማንነቴን ያውቃሉ። የምናገረው ነገር እውነት ውሸት ይላሉ። ስጽፍም እንደዚሁ ስለዚህ እነሱ በእነሱ እንኳን ትዝብት ውስጥ ለመግባት አንዳንድ ነገሮች ይጠነቀቃሉ። ምናልባት መድጎል ሰውነት እኮ ይሄ ነው እና ሰው እንሆን እባካችሁ። ፌክ አካውንት ያላቸው ሰዎች ራሳችሁን ፈትሹ። በሌላ ሰው ስም የምትጠቀሙ፣ ወንድ ሆናችሁ በሴት የምትጠቀሙ ራሳችሁን ፈትሹ። ያልሆናችሁትን እንደሆናችሁ አድርጋችሁ፣ ዶክተር ሳትሆኑ ዶክተር የምትሉ ራሳችሁን ፈትሹ። ይሄ ነው ውሸት ማለት። ይሄ ነው ውሸት። ለብሶ ሰው እንዴት ይኖራል እንደ ልብስ? ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።